በካይ ጋዝ ልቀት መጠን ለመቆጣጠር ክትትል ተጀምሯል። አዲስ አበባ ከተማ ውስጥ ተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠንን ወይም ጭስ ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አሳውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎለት ደረጃውን ካላሟላ በቀጣይ ተስተካክሎ እንዲመጣ የሚደረግ ሲሆን፣ ደረጃውን ካለፈ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላሉ ብሏል። ከቀናት በፊት በዚሁ የበካይ ጋዝ ልቀት ቁጥጥር ጉዳይ መግለጫ ተሰጥቶ ነበር። መግለጫውን ሰጥተው የነበሩት የትራንስፖርት እና ሎጂስቲክስ ሚኒስትሩ አለሙ ስሜ ተሽከርካሪዎች የሚለቁት የጋዝ መጠን ገደብ መቀመጡን አንስተዋል። በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱ ቴክኖሎጂ ወይም ጭሱ እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው ይህን የማያደርጉ ከሆነ እንዳያሽከረክሩ እንደሚታገዱ ተናግረዋል። በተለይ ለረዥም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቀዋል። መንግሥት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ወይም ሙሉ በሙሉ እንዳይኖሩ ማድረግ ሳይሆን የሚለቁት ጋዝ ነው መገደብ የፈለገው ሲሉ ተናግረዋል። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠ ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂውን መጠቀም ወይም ወደ ታዳሽ ኃይል ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ መቀየር እንዳለባቸው አሳስበዋል። የበካይ ጋዝ ልቀት መጠንን ለመቆጣጠር የተዘጋጀውን ስታንዳርድ ያዘጋጀው የኢትዮጵያ ደረጃዎች ኢንስቲትዩት ሲሆን ሁሉንም በሀገሪቱ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታል ተብሏል። ቲክ ኢትዮጵያ ከበካይ ጋዝ ልቀት ቁጥጥር ጋር በተያያዘ ያነጋገራቸው አሽከርካሪዎች አንድ ተሽከርካሪ ደረጃ አላሟላም የሚባለው መጠኑ በቁጥር ስንት ሲያስመዘግብ እንደሆነ በግልጽና በይፋ ለሕዝብ ካልተገለጸ በሚዲያም የማሳወቅ ስራ በስፋት ካልተሰራ ሁኔታው ለሙስናና ብልሹ አሰራር የሚያጋልጥ እንዳይሆን ስጋታቸውን ገልጸዋል። መከላከያ ሰራዊት በፈረንሳይ ኤምባሲ ትብብር ያሰለጠናቸውን ፈንጅ አምካኞችና አሰልጣኞችን አስመረቀ። የኢፌዴሪ መከላከያ ሰራዊት የመከላከያ ፈንጅ ማምከን ቢሮ ከፈረንሳይ ኤምባሲ ጋር በመተባበር ያሰለጠናቸውን ደረጃ ሁለት ፈንጅ አምካኝ ሙያተኞችና የፈንጅ ማምከን ሙያ አሰልጣኞችን አስመርቀዋል። እንደ መከላከያ ሰራዊት መረጃ በኢትዮጵያ የፈረንሳይ ወታደራዊ አታሼ የሆኑት ኮሎኔል ሴባስቲያን ፔልሲር የፈረንሳይ ኤምባሲ ከመከላከያ ፈንጅ ማምከን ቢሮ ጋር በበርካታ ስራዎች ላይ በትብብር ሲሰራ መቆየቱን ጠቅሰዋል። የፈንጅ ማምከን ስራው ለኢትዮጵያ ዘርፈ ብዙ ጠቀሜታ ያለው ዘርፍ በመሆኑ ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል። በኢትዮጵያ የተባበሩት መንግስታት የፈንጅ ማምከን አገልግሎት ዳይሬክተር ማዳም ትሬዛ አይዛቢያ በበኩላቸው በፈረንሳይ መንግስት ድጋፍ የሚሰጡት ስልጠናዎች ለዘርፉ ወሳኝ ሚና የሚጫወቱ በመሆናቸው የተባበሩት መንግስታት የፈንጅ ማምከን አገልግሎት የሚያደርገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። በመከላከያ ፈንጂ ማምከን ቢሮ የትምህርትና ስልጠና ኃላፊ ሌተና ኮሎኔል ምርሃ ሀብት ባቀረቡት ሪፖርት ሙያተኞቹ በንድፈ ሐሳብና በተግባር የተደገፈ ስልጠና መውሰዳቸውን ገልጸዋል። ስልጠናው በተግባር ፈንጅን በመለየት በመዘርጋት እና በማምከን ሂደት ላይ ብቁ የሚያደርጋቸው መሆኑን አመልክተዋል። ሌተና ኮሎኔል ምርሃ ሀብት ስልጠናው እንዲ እንዲሳካ ድጋፍ ያደረጉ አካላትን አመስግነዋል። ተመራቂዎቹም በሰጡት አስተያየት ስልጠናው አቅማቸውን ያሳደገ መሆኑን ጠቁሞ በቀጣይም ራሳቸውን በማሳደግ ኃላፊነታቸውን በብቃት ለመወጣት ዝግጁ መሆናቸውን ገልጸዋል። የትግራይ የንግድና ዘርፍ ማኅበራት ምክር ቤት፣ አዲስ የተሻሻለው የግብር አዋጅ በትግራይ የሚገኙ ነጋዴዎችንና የክልሉን ኢኮኖሚ ወቅታዊ ሁኔታ ከግምት ያስገባ አይደለም በማለት ቅሬታውን መግለጡን የክልሉ ቴሌቪዥን ዘግቧል። የክልሉ የንግድ እንቅስቃሴ እንዲያገግም ኮሚቴ ተቋቁሞ በጉዳዩ ዙሪያ ከጠቅላይ ሚኒስትሩ ጋር ጭምር ውይይት መካሄዱን የገለጠው ማህበሩ፣ ሆኖም መንግስት ቃል የገባቸውን ጉዳዮች ሙሉ በሙሉ ተግባራዊ አላደረገም በማለት መውቀሱን ዘገባው አውስቷል። መንግስት፣ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና የትግራይ ጊዜያዊ አስተዳደር፣ ባንኮች በብድር እዳ የያዟቸውን የትግራይ ነጋዴዎች ንብረቶች ለጨረታ ማቅረብ እንዲያቆሙ ጥረት እንዲያደርጉ እና መንግስትም ለነጋዴዎች ጥያቄዎች ምላሽ እንዲሰጥ ጠይቋል ተብሏል። የአፍሪካ ልማት ባንክ ቦርድ ኢትዮጵያን፣ ደቡብ ሱዳንና ጅቡቲን ለሚያስተዳድረው መንገድ ሁለተኛ ምዕራፍ ግንባታ 214 ነጥብ 4 ሚሊዮን ዶላር አጸደቀ። የባንኩ ቦርድ ካጸደቀው ገንዘብ ውስጥ 181 ነጥብ 5 ሚሊዮን ዶላሩ ለኢትዮጵያ በድጋፍ መልክ የሚሰጥ ሲሆን፣ 29 ነጥብ 7 ሚሊዮን ዶላሩ ለጅቡቲ እንዲሁም አንድ ነጥብ ሶስት ሚሊዮን ዶላሩ ለደቡብ ሱዳን እንደሚሰጥ ባንኩ ገልጧል። ሁለተኛው ምዕራፍ ግንባታ ኢትዮጵያ ውስጥ 67 ኪሎ ሜትር ርዝማኔ ያለው ሲሆን፣ በጅቡቲ በኩል የ18 ኪሎ ሜትር መንገድ እድሳት እና በደቡብ ሱዳን በኩል የ280 ኪሎ ሜትር መንገድ ደረጃ ማሻሻል ያካትታል። ኢትዮጵያ ውስጥ 50 ኪሎ ሜትር እንዲሁም ጅቡቲ ውስጥ 15 ኪሎ ሜትር ርዝመት ያላቸው መጋቢ መንገዶች ግንባታም በዚሁ ምዕራፍ ተካቷል። ባንኩ፣ መንገዱ የአገራቱን የትራንስፖርት ወጪ ለመቀነስ፣ ኢትዮጵያና ደቡብ ሱዳን ከጅቡቲ ወደብ ጋር ያላቸውን የትራንስፖርት ትስስር ይበልጥ ለማሻሻል፣ አምራች አካባቢዎችን ከቀጠናዊና ዓለም አቀፍ ገበያዎች ጋር ለማስተሳሰር እና የድንበር ዘለል የሰዎችና የሸቀጦች ዝውውርን ለማቀላጠፍ ከፍተኛ አስተዋጽኦ ያደርጋል ብለዋል። ለዕለቱ የተዘጋጀው መረጃ ይህን ይመስላል። ተመልሰን እንመጣለን።